ስዊዘርላንዳዊ የሰንደርላንድ አማካኝ ግራኒት ዣካ የነገ አርሰናል ጨዋታ እየተለየ እንደሚሆን ገልጸዋል። ሁሉም ሰው አርሰናል በልቤ ውስጥ እንዳለ ያውቃል፣ እዛ ሰባት ዓመት ማሳለፍ እየተለየ ነው ሲል ግራኒት ዣካ ተናግረዋል። አክላም ነገ የተለየ ይሆናል፣ ምክንያቱም አሁን በተቃራኒ ነኝ፣ እነሱን ለመጀመሪያ ጊዜ ገጥማለሁ፣ ምን እንደሚፈጠርና ያለን ሲል አሳቡን ሰጥተዋል። ሰንደርላንድ ነገ በስታዲየም ኦፍ ላይት ከምሽቱ ሁለት ሰዓት ተኩል አርሰናልን ያስተናግዳል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ደጋፊያችን በቶሎ ጸጉሩን እንዲቆረጥ እንደሚፈልጉ ገልጸዋል። ዩናይትድ አምስት ጨዋታዎች ካላሸነፈ ጸጉሬን አልቆረጥም በማለት አድማ ላይ ስለሚገኘው ደጋፊያቸው የተጠየቁት አሰልጣኙ በቅርቡ እንደሚቆረጥ ተስፋ አደርጋለሁ ብለዋል። አክለውም በተቻለ ፍጥነት እንዲሆን እፈልጋለሁ ሲሉ ቡድናቸው አምስት ተከታታይ ጨዋታ እንዲያሸንፍ አሳስበዋል። ስለ ማቲያስ ኩና ያነሱት ሩበን አሞሪም እሱ የተለየ ተጫዋች ነው፣ የተጋጣሚ ጭንቅላት ላይ ተጽዕኖ ማሳደር እንደሚችል አውቃለሁ ብለዋል። የማርሲሳይዱ ክለብ ሊቨርፑል አሰልጣኝ አርኔስሎት ከእሁዱ የማንቸስተር ሲቲ ጨዋታ በፊት አስተያየታቸውን ሰጥተዋል። አሁን ትኩረት የምናደርገው አሸናፊነታችንን ማስቀጠል ነው የሚሉት የሊቨርፑሉ አሰልጣኝ ለሊቨርፑልና የማንቸስተር ሲቲ ጨዋታ አዝናኝነቱና አስፈላጊነቱ መጠበቁ ከኤል ክላሲኮ ጋር ይመሳሰለዋል ብለዋል። አስቶን ቪላን ባሸነፍነት ጨዋታ ካሳየ ነው እንቅስቃሴ ይለቅ በማንቸስተር ዩናይትድ በተሸነፍንበት ጨዋታ ያሳየነው ጥሩ ነበር፣ በማለት ተናግረዋል። በማንቸስተር ዩናይትድ ጨዋታ ብዙ የግብ ዕድል ፈጥርናል፣ ብዙ የግብ ዕድል አልተፈጠረብንም ብለዋል አሰልጣኝ አርኔ ስሎት። በንግግራቸውም ወቅት አሌክሳንደር አይዛክ ወደ ልምምድ መመለሱን ገልጸዋል። በሌላ በኩል አሊሰን ቤከር በብሔራዊ ቡድኖቹ ጨዋታ እረፍት በኋላ ወደ ሜዳ እንደሚመለስ፣ ነገር ግን ጀርሚ ፍሊምቦንክ እንደማይመለስ አሰልጣኙ አረጋግጠዋል። ክርስቲያኖ ሮናልዶ ከአመታት በፊት በነበረው ቃለ ምልልስ በልጅነቱ ስለገጠመው ታሪክ ተናግሮ ነበር። ሮናልዶ በ12 አመቱ በምሽቱ ተርቦ በነበረበት አንድ የበርገር ቤት ሰራተኛዋ በነጻ በርገርን ያቀረበችለት ገልጾ ነበር። እሷን ለማግኘት በርካታ ሰዎች ማነጋገሩና በርገር ቤቱ በመዘጋቱ ሊያገኛት እንዳልቻለም ሮናልዶ በወቅቱ ተናግሮ ነበር። ሮናልዶ አክሎም እሷን አግኝቼ አብሬያት ጊዜ ማሳለፍ፣ ውለታዋን መክፈል እፈልጋለሁ። ለእኔ መቼም ልረሳው የማልችለው ትልቅ ነገር ነው ሲል ተናግሮ ነበር። ያ ሮናልዶ አሁን ላይ በሰጠው ቃለ ምልልስ ዛ የችግር ጊዜ የደረሰችለትን ሴት ማግኘት እንደቻለ አሳውቋል። በርገር በነጻ ስትመግበኝ የነበረችውን ሴት አግኝቻታለሁ፣ ያለው ሮናልዶ በቅርቡ ለተዋን ከፍላለሁ በማለት ተናግሯል። ምን ሊያደርግላት እንዳሰበ የተጠየቀው ክርስቲያኖ ሮናልዶ ቃል እገባለሁ፣ ለእሷ የማደርገው የተለየ ነገር ነው ሲል ተናግሯል።